ዛሬ የጀመረው የፈረንጆቹ ሐምሌ 1 2025፣ ጁላይ 1 ለአርሰናል ለማንቸስተር ዩናይትድ እና ለሌሎቹም የፕሪምየር ሊጉ ክለቦች ቁም ነገር ያለው ወር ነው። አርሰናል ከሪያል ሶሴዳድ ጋር በተስማማው ስምምነት መሰረት እስካሁን ሆልድ አድርጎታል ተብሎ የሚታመናውን ዝውውር በዚህ ሳምንት ይፋ ያደርጋል። ትላንትና የሚሄንን በተደጋጋሚ ሲያነሱት ነበር የውጭዎቹ ሚዲያዎች። ሸገር ስፖርት ቀደም ብሎ በጉዳዩ ላይ ሲናገር ነበረ። ያለቀ ዜና ትሰማላችሁ ማለት ነው። ከአሁን በኋላ እኔ እንደው ጨረሰ የሚባል ነገር ሳልሰማ ስልችት አለኝ የሚል ደጋፊ ካለ፣ ወደ ጨረሰ ልንገባ ነው። ዝግጁ ናችሁ ሆይ እየተባለ ነው። ከነዚህ ምናልባት በቅርቡ ይጠናቀቃሉ ተብሎ ከሚጠበቁት ዝውውሮች መካከል አንደኛው ለስፔን የ21 ዓመት በታች ብሔራዊ ቡድን የሚጫወተው ከአርሰናል ጋር በደንብ በደንብ በደንብ ተሳስሯል የሚባለው የእውነት ለመናገር አርቴታ ወደ ኤምሬስ ስቴዲየም እንዲሄዱ ከሚፈልጋቸው ተጫዋቾች መካከል አንደኛው የሆነው ሞስኩዌራ ነው። ይህንን ተጫዋች ከማስቲያ ወስዶ ከቫሌንሲያ ማለት ነው ወደ አርሰናል ተጫዋችነት ለመቀየር የሚደረጉት ጥረቶች ጥሩ መስመር የያዙ ናቸው። በዝውውር ጉዳይ ላይ ብዙዎች የሚያምኑት ፋብሪዚ ፋብሪዚዮ ሮማኖም በአርሰናልና በተጫዋቹ በማስኩዌራ መካከል የተሟላ ስምምነት ተደርሷል። የቀረው ቫሌንሲያና አርሰናል የሚደርሱበት ስምምነት ነው። በነገራችን ላይ ተጫዋቹ የቫሌንሲያ አካዳሚ ፕሮዳክት ነው። ከዛ በተጨማሪ በ2024 የጎልደን ቦይ አዋርድ ላይ የመጨረሻ ጩ ከነበሩት ተጫዋቾች መካከል አንደኛው ነው። ይህንን ተጫዋች ለመውሰድ ከቫሌንሲያ አርሰናል 12 ሚሊዮን ፓውንድ ወይም 16 ሚሊዮን አሜሪካን ዶላር አቅርቦ በቫሌንሲያ ውድቅ ተደርጎበት ነበረ። አሁንም አርሰናሎች አንድ ነገር በጣም እርግጠኞች ናቸው። እርግጠኛ የሆኑበት ጉዳይ ደግሞ ይህንን የ21 ዓመት ማስኩዌራ የሚባል የቫሌንሲያን ተጫዋች ዋጋ ጨምረው እንደሚወስዱት ይታመናል እና በ2526 የውድድር ዓመት ነጩን የቫሌንሲያን ማልያ ሳይሆን ቀዩን የአርሰናል ማልያ ለብሶ ወደ ሜዳ ይገባል ተብሎ ይጠበቃል። አርሰናሎች እዚህ ቦታ ላይ የመጀመሪያ ምርጫቸው የነበረው በአጠቃላይ ለመከላከል ክፍሉ ጥንካሬን እንዲሰጥ አስበውት የነበረው የዲያን ሆጅሰን ዝውውር ነበረ። ይሄ ተጫዋች ከሪያል ማድሪድ ጋር ተያይዞ በርንመዝ ለቆ ሪያል ማድሪድ 50 ሚሊዮን ፓውንድ ከፍሎ ተጫዋቹን ወሰደው። አርሰናሎች በዛ በጣም ቆጭቷቸዋል። አሁን ይሄኛውን የማስኩዌራን ዝውውር ደግሞ በጣም አፎርደብል ሆኖ አግኝተውታል ትልቅ አገልግሎት የሚሰጥ ምናልባትም አርሰናል በዚህ ክረምት ከሚፈርማቸው ዝውውሮች ከሚያጠናቀቃቸው ዝውውሮች መካከል ክለቡን ይበልጥ ይጠቅማል ተብሎ የሚጠበቀው በአነስተኛ ዋጋ ትልቅ አገልግሎት የሚሰጥ ሆኖ ከተወሰኑ ዓመታት በኋላ ከፍተኛ ዋጋ ከሚጠራባቸው ተጫዋቾች መካከል አንዱ ይሆናል የሚል ነው እኮ ግምቱ። ቫሌንሲያ ማክሲመም ሊጠራብሽ የሚችለው ስንት እንደሆነ ታውቂያለሽ? ሀያ ሚሊዮን ዩሮ ነው፣ ምክንያቱም ውል ማፍረሻ ውስጥ ነው። አርሰናል ከውል ማፍረሻው ባነሰው ዋጋ ልውሰደው ነው እያለ ያለው። ቅድም ያለውን ነገር አነርሳው የጎልደን ቦይ አዋርድ ላይ የመጨረሻ እጩ ነበር። ሁለት ሺህ ሀያ አራት ላይ እያልን ነው አይደለም። ስለዚህ ጎልደን ቦይ ነው ይሄ ልጅ እያልን ነው። ይሄን ልጅ አሁን በ17 ሚሊዮን ፓውንድ ወይም በ23 ሚሊዮን ዩሮ አካባቢ አርሰናል ልውሰደው የሚል ከሆነ ሊትል ቤት ከውል ማፍረሻውም አልፎ ሊከፍል ይችላል ስለተባለ ነው። ቫሌንሲያዎች እዛ ላይ የሚያስቀምጡት ወይም ከተጫዋቹ ጋር ያላቸው የውል ማፍረሻ ስምምነት የተወሰነ አድቫንቴጅ እንዲያገኙ ያደርጋቸዋል ስለተባለ ማለት ነው። ስለዚህ ይህንን ተጫዋች አርሰናል በሜዳ ላይ አገልግሎት ብቻ ሳይሆን ተጫዋቹ ዕድሜው ሀያ አንድ የሚገዛበት ዋጋም ደግሞ ዝቅ ያለ መሆኑን ከግምት ውስጥ አስገብቶ ሪሴል ቫሊዩም ላይ ጭምር ተጠቃሚ ሊሆን ይችላል ነው። በእግር ኳስ ውስጥ ዘ ኔክስት ሜጀር ሰክሰስ ከሚባሉ ተጫዋቾች ወይም ይሆናሉ ተብለው ከሚጠበቁ የነገ ትልቅ ስኬት የእነሱ ነው ከሚባሉ ተጫዋቾች መካከል አንደኛው ይሆናል ተብሎ የሚጠራ ተጫዋች ነው ማስኩዌራ። የነገ ትልቅ ስኬት በማጥቃት ብቻ አይደለም። ዓለም ላይ እግር ኳስን ስንከታተል የሚያጠቁ ጎል የሚያስቆጥሩ ለጎል ምክንያት የሚሆኑ ተጫዋቾች የበለጠውን ዜና ስለሚወስዱ ነው እንጂ በዚህ ማስኩዌራ በሚጫወትበት ቦታም ላይ ደግሞ እውነት ለመናገር በጣም በጣም በጣም ትልቅ አገልግሎት ይሰጣል ተብሎ ከሚጠበቅ ትልቅ ደረጃ ይደርሳል ተብሎ የሚጠበቅ ግብ ጠባቂ ነው። የላሊጋ ፋን የሆነ ወይም በላሊጋ ጨዋታዎችን የሚያይ ሰው ሬጉላርሊ በላሊጋ የሚደረጉ ጨዋታዎችን ለተከታተለ ሰው ባለፉት ሁለት ዓመታት በዚህ ልጅ እንቅስቃሴ ያልተደነቀ የለም ወይም የዚህ ልጅ በጎ ያላየ የለም ተብሎ በዚህ መተማመን እኮ ነው የሚጠራው። ልጁ ቀላል አደለም። ለልጅ አሪፍ ተጫዋች በጣም በአነስተኛ በሚባል የዝውውር ዋጋ አርሰናልን እንዲቀላቀል እየተለፋ ያለው በዚህ ምክንያት ነው። አዎ አርሰናል ለምን ፈለገው የሚለውን ጥያቄ የሚመልሱ ነጥቦች ናቸው ቀደም ብሎ የተነሱት። አሁን ከዚህ በፊት በተደጋጋሚ ስለ ማስኩዌራ ላንሰማ እንችላለን። አንደኛ በጣም ታዳጊ ተጫዋች ነው። ሁለተኛ ደግሞ እንግዲህ የሚጫወትበትን ክለብ የሚያደርጋቸውን ጨዋታዎች በተለየ ሁኔታ ክትትል ማድረግ ይፈልጋል። ስለ ማስኩዌራ ለማወቅ አንዳንድ ቦታዎች ላይ የሚጻፉት ነገሮች የበለጠ ልጁን ግልጽ ያደርጋሉ ብዬ የማስበው ለምን ከሀያ አንድ ዓመት በታች በስፔን ብሔራዊ ቡድን ውስጥ ተካተተ የሚል ጥያቄ በፍጹም ማናነሳበት ይገባዋል የምትለው አይነት ተጫዋች ነው። በቃ ኳሊቲው ያለው ብቃት በአጠቃላይ ይህንን ይህንን እድል እንዲያገኝ የሚያስገድድ ነው። ስለዚህ እሱን በብሔራዊ ቡድን ውስጥ ማካተት ሳይሆን አለማካተት ነው ጥያቄ የሚያስነሳው የሚል አስተያየትም የሚሰጥበት ነው። እንደሚታወቀው እንግዲህ ገብርኤል ማግሃሌሽ እንደዚሁም ደግሞ ዊሊያም ሳሌባ ለአርሰናል የመከላከል መስመር ምን ያክል ጠንካራ ጊዜ አርሰናል እንዲያሳልፍ እንዳደረጉ ምናውቀው ነው ግን ደግሞ የሆነ ተተኪም ደግሞ ያስፈልጋል። በእርግጥ እነሱ ወጣት ተጫዋቾች ናቸው፣ ከአርሰናል ጋራ ያላቸውንም ኮንትራት ያራዘሙ ናቸው። ረጅም ጊዜ ይቆያሉ በክለቡ ተብሎ ነው የሚጠበቀው። ግን እነሱ አሉ ተብሎ እንደነዚህ አይነት ደግሞ እነሱ ሊተኩ የሚችሉ በመከላከል መስመር ላይ በጣም ጥሩ የሆኑ ተጫዋቾችና ና የወደፊት ተስፋቸው ደማቅ የሆኑ ተጫዋቾችን ማምጣት አያስፈልግም ማለት አይደለም፣ ለአርሰናል በጣም ወሳኝ ነው። ከዚህ በፊትም እነ ኩዌር ለአርሰናል ሲፈርሙ የሚባለው ነገር ነበር፣ ያው ተቀያሪ ወንበር ላይ ነው የሚቀመጡት የሚል አስተያየት ይሰጥ ነበር። ግን እንደ ኩዌር ደግሞ የሆነ አጋጣሚ ሲገኝ ያንን አውጥቶ መጠቀም መቻልም ደግሞ ለልጆቹም አንድ ትልቅ እድል ነው። ሁለትም ደግሞ ለአርሰናልም በጣም የሚጠቅም ነገር ነው። ተቀያሪ ወንበር ላይ የሚቀመጡ ተጫዋቾች እምንለያቸው፣ እምናውቃቸው እና ከዋናዎቹ ተጫዋቾች ጋራ የተቀራረበ ኳሊቲ ያላቸው ተጫዋቾች መሆን አለበት ብለን ከዚህም በፊት ያነሳነውን ሀሳብ የበለጠ የሚያጠናክር ይመስለኛል። ለማንኛውም የማስኩዌራን ጉዳይ በተመለከተ የተለያዩ ሰዎች አስተያየት ሲሰጡ ነበርና የቀድሞ የቫሌንሽያ የወጣቶች ቡድን አሰልጣኝ የሞጉል የተባሉ ሰው አስተያየት ሲሰጡ በጣም በሚገርም ሁኔታ እሱን የገለጹበት መንገድንም ተመልክቼ ነበረ። እሳቸው የሚናገሩት ነገር ምንድን ነው? አንደኛ ፊዚካሊ በጣም ዶሚነንት ነው፣ በቃ በጣም በጣም ጎበዝ ነው፣ ወይም አዎ፣ በደምብ አንደኛ እሱ ነው። ሁለተኛ ቴክኒካሊም ደግሞ ከእግር ኳስ ጋር በተያያዘ ያለው እውቀት በጣም በቃ ከእድሜው በላይ ነው ተብሎ የሚጠራለት አይነት ተጫዋች ነው። አንድ ጊዜ ምን ነው መሰለሽ ምን ያህል እንደምታስታውሱት አላውቅም፣ ግን በ2022/23 የውድድር ዓመት ዤናሮ ጋቱሶ ነውጠኛው ወጣኛው የቀድሞ የሲሚላን ተጫዋች አሁን የጣሊያንን ብሔራዊ ቡድን ሰጡት አይደለም። ዤናሮ ጋቱሶ የቫሌንሲያ አሰልጣኝ ሆኖ ነበረ። በኋላ ከቫሌንሲያ ብዙም ሳይቆይ ነው የተሰናበተው፣ ቡድኑን ፈጠፈጥከው ተብሎ እና ያን ጊዜ ዤናሮ ጋቱሶ የ ቦርዳላስ የሚባሉትን ሰው ተክቶ የቫሌንሲያ አሰልጣኝ በሚሆንበት ጊዜ ለሞስኩዌራ እድል ባለመስጠቱ ይበልጥ ተወቅሷል ይባላል እንግዲህ ቫሌንሲያን በሱ የአሰልጣኝነት ዘመን አስራ አራተኛ ያደረገው ቫሌንሲያ በስፔን ላሊጋ ውስጥ በጣም ጥሩ ከሚባሉት ቡድኖች አንዱ ነው አይደለም ጥሩ ስም አላቸው ከሚባሉት አስራ አራተኛ ደረጃ አድርጎት ከመወቀሱ በላይ ሞስኩዌራን ለምንድን ነው የመጫወት እድል የነፈከው ተብሎ የተወቀሰው ይበልጣል ተባለ። የቡድኑ አስራ አራተኛነት እኮ ከፍተኛ ዝቅታ ነው። በጣም ነው እኮ ዝቅ ያደረገው። ግን ማስኩዌራ ለምንድነው እድል ያልተሰጠው ተብሎ በጣም በከፍተኛ ደረጃ ተወቅሶ ነበረ። ምክንያቱም ታለንትድ ዲፌንደር ነው። በጋቱሶ ጊዜ በቃ ሶስት ጨዋታዎችን ብቻ አጫወተውና ቢጠበቅ ቢጠበቅ ቢጠበቅ እድል አልሰጠውም ማለ። ስለዚህ 2023 ላይ ቫሌንሲያ 14ኛ ደረጃ ላይ ሲመጣ ጋቱሶን አባረሩት። እሱን ሲያባረሩ እሱን ተክቶ የመጣው ሰው ሩበን በረሃ ነው። ከዛ በኋላ ሞማስኩዌራን የመጫወት እድል ሰጡት እና በማስኩዌራ መጫወት ውስጥ እድሉ የተገኘበት አጋጣሚ ይገርማል ጋብርኤል ፓውሊስታ የሚባል ተጫዋች ነበረ እና ጋብርኤል ፓውሊስታ በ2023/24 የውድድር ዓመት መጀመሪያ ላይ ጉዳት አጋጠመው እሱ ሲጎዳ ማስኩዌራ ገባ ማስኩዌራ ሲገባ ከዛ በኋላ ማን ያስወጣው ማን ያስወጣው ራሱን ሪቪል እያደረገ ራሱን እየገለጸ ራሱን በደንብ አድርጎ እያሳየ በ201112 የውድድር ዓመት ቱቧ ኩርቷ 3261 ደቂቃ ጩጬ ሆኖ ቲኔጀር ሆኖ ለአትሌቲኮ ማድሮ የተጫወተ ተብሎ የተመዘገበው አይነት ቁጥር ለቫሌንሲያ 375 ደቂቃ በመጫወት ሞስኩዌራ አልተጠራም ስሙ። አሁን ያልሽው ኳሊቲ አለው። ፊዚካሊ አፒል ያደርጋል። የመከላከል ስራን በእውቀት በሚገባ በሚገባ ነው የሚተገብረው እና በጣም በቅርቡ በተደረጉ የቁጥር መረጃዎች ላይ የተሰጡ ማብራሪያዎች ላይ የማስኩዌራ ቁጥር ቁጥር ዘጠና አምስት ፐርሰንት ድዌሎችን የማሸነፍ ልኬት ላይ ነው ያለ። ዘጠና አምስት በመቶ ያ ማለት ድዌሎች መቶ ቢያጋጥሙት ከመቶቹ ዘጠና አምስቱን እሱ ይበልጫ የሚወስድባቸው ወይም እሱ የሚያሸንፋቸው ናቸው ማለት ምንድነው የምትፈልጊው ከዚህ ሌላ ምንድነው የምትፈልጊ በጣም ትልቅ ተስፋ ያለው ተጫዋች መሆኑን የሚያሳየ ነው አዎ የቁጥር መረጃዎቹም እንደገና የሚሰጡት ምስክርነቶችንም ስታይ ከልጁ ጋራ በቅርበት የሰሩም ጨዋታውን የሚከታተሉ ሰዎችም የሚሰጡት ምስክርነት በጣም ጥሩ ተስፋ ያለው ተጫዋች መሆኑን የሚያመላክት ነው ለማንኛውም ይሄ የፉትቦልን የመረዳት ብስለቱ ብስለቱ ብዙ ይደነቅለታል። ቅድም ያልሻቸው እሱን ነው የሚያነሱት። በጣም ይሄ ፉትቦል የመረዳት እድሉ በጣም በጣም ሰፊ ነው ተብሎ ነው የሚጠቀሰው። ከዛ በተጨማሪ ሌላ ኳሊቲ ተብሎ ሲጠቀስ የተመለከትኩት ነገር የአንድ ለአንድ ግንኙነቶችን በተመለከተ በቃ ምንም አታልፈውም ማለት ነው። አሁን ያልነው እኮ ነው ዘጠና አምስት በመቶ ማለት ልክ ነው። ዱሶችን ያሸንፋል አሁን ከተገናኘ አሁን ብዙ ተጫዋቾች የምናውቃቸው ተጫዋቾች አሉ። ይሄ ኳሊቲ ያላቸውንዳይክን አታልፊውም ይባላል ይባላል። አሁን እንደዛ እንደዛ አይነት ግን ዘጠና አምስት ከመቶ በጣም ብዙ ነው። እንግዲህ በቃ አታልፈውም ብለህ መናገር ነው በቂ የሚሆነው ከዛ ደግሞ ሌላ ይሄ ከተከላካይ መስመር ላይ ኳስ ይዞ ወደ ማጥቃት በማሸጋገር ረገድ ኳስ እየገፋ የሚመጣበትም ሁኔታ በጣም አሪፍ ነው ተብሎ ነው የሚገለጸው። ስለዚህ እነዚህ አይነት ኳሊቲዎች አሉት። መከላከሉን ብቻ ሳይሆን ማጥቃቱንም ያጠናክራል ማለት ነው። አሁን ተከላካዮች አንድ የሚደነቁበትም ነገር ይሄ ስለሆነ ማጥቃቱን በማስጀመር ረገድም የራሱ ትልቅ ኳሊቲ ያለው ተጫዋች ነው ተብሎ ነው እየተገለጸ የሚገኘው። እንግዲህ አርሰናል ይህንን ተጫዋች ያው ያስፈርማል ተብሎ ነው የሚጠበቀው። ግን ሲያስፈርመው ደግሞ አሁን የተናገርናቸው ጥሩ የሚባሉ ኳሊቲዎች እንዳሉት ገና ደግሞ ማስተካከል ያለበት እድሎችም ደግሞ አንደኛ ገና ወጣት ልጅ ተጫዋች ነው። ሁለተኛ ደግሞ ሁሉም ተጫዋቾች ቢሆን ያለቀ ናቸው ጨርሰዋል ተብሎ የሚነገርላቸው ነገር ላይኖር ይችላል። አይ ሁሌም ግን ፈረንጆቹ አንድ ጥሩ ከሚባለው አባባላቸው እኮ አንደኛው አንደኛ ዜር ኢዝ ኦልወይስ ሩም ፎር ኢምፕሩቭመንት ይባላል። ሁሌም ማንም ብትሆኝ እኮ ነው ሁሌም የምታሻሺው የመሻሻል እድል አለ። ሁሌም ለማስኩዌራ የሚባለው አንደኛው ነገር ያለቀ አርቲክል አይደለም። አንደኛ ቅድም የተባባልናቸው ነገር ወጣት ተጫዋች ነው ገና። አዎ ብዙ ማዳበር ያለበት ልምድ አለ። ስለዚህ ብዙ ስራዎች ይጠበቃሉ። ሌላው ከአርሰናል ጋር በደንብ አድርጎ ማዳበር ያለበት ተብሎ የሚጠቀሰው ነገር የአርሰናል ተከላካዮች የአየር ላይ ኳስን በመጠቀም ረገድ፣ የቆሙ ኳሶችንም በመጠቀም ረገድ ጥሩ ኳሊቲ አላቸው። ያ ነው እንደ አንድ ጥሩ ኳሊቲ ተብሎ ሲነሳ የነበረው። እዛ ላይ በተወሰነ ደረጃ ደከም ብሎ የምንመለከተው አይነት ተጫዋች ነው ያለውን ረዘም ያለ ቁመቱን በደንብ የአየር ላይ ኳስ ለመጠቀም ያላዋለ አይነት ተጫዋች ነው እና አርሰናል ደግሞ እዚህ ላይ የበለጠ ትኩረት ሰጥቶ መስራት አለበትም ተብሎ የሚገለጽ ነው። ግን ሌሎችም ብዙ ደግሞ መሻሻሎችም ይኖሩታል ተብሎ ነው የሚጠበቀው። ይሄ የአርቴታ እንደዚሁም ደግሞ የሌሎች አሰልጣኞች ስራ ይሆናል ወደ አርሰናል የሚመጣ ከሆነ ይመጣል ብለን ነው። ይሄዳል ይሄዳል እዚ ያረኩት አርሰናል የማስኩዌራ እድለኝነት ደግሞ ምዬ ብዬ ወስደ ሆኔ እነ ጋብርኤል ማጋሌሽ እና ዊሊያም ሳሊባ ፒክ ፎርማቸው ላይ ባሉበት ሰዓት ላይ አርሰናልን ጆይን ካደረገ ምን ይሆናል? ከእነሱም የመማር እድል ይኖረዋል። ኮምፒቲሽን ፎር ፕሌስስ ይኖራል፣ አይደለም የመሰለፍ ፉክክር ይኖራል፣ ልምምድ አብሮ መስራት ይኖራል። ስለዚህ ከማጋሊሽ የሚወሰድ ከሳሊባ የሚወሰድ ልምድ ቀላል አይሆንም። አንድ ነገር መርሳት የሌለብን አርሰናል በ2024 25 በጣም ጥሩ ከሚባለው ጎኑ መከላከል አቅሙ ነበር እኮ። በዚህ የአውሮፓ ቻምፒዮንስ ሊግ ላይ ክለቦች በነበራቸው ጥንካሬ ሲነሱ በነበራቸው ጥንካሬ ስማቸው የተነሳ ለትንታኔ በሚጠሩበት ጊዜ አርሰናልና ኢንተር ሚላን በመከላከል ጥንካሬ ወይም በመከላከል ጉብዝና በጣም በጣም ትልቁን ማርክ ይወስዱ የነበሩት እነሱ ናቸው። ገብቶሻል አሁን፣ እዚህ ጠንካራ የመከላከል አቅም ያለው ቡድን ውስጥ ነው እየገባሽ ያለሽው ማለት ነው። ይሄ ማለት ያ ቡድን ከተከላካይ ተጫዋቾቹ ትልቅ አገልግሎትን እንዴት ማግኘት እንዳለበት የሚያውቅ ቡድን ነው ማለት ነው። እነዚህ ተጫዋቾች ጥሩ አገልግሎት የሚሰጡ አውሮፓ ላይ ዘ ቤስት ዲፌንዲንግ ሳይድ አላቸው ከሚባሉት ክለቦች መካከል አንዱ ከሆነ አርሰናል እና ማስኩዌራሱን ከሆነ የሚቀላቀለው እዚህ ልጅ ጎልደን ቦይነት ውስጥ ጎልደን ማን ይወጣል፣ ነው ሆነ ነው፣ ቦይ ለልጆች ነው አይደለም። ስለዚህ ወደ ጎልደን ማንነት ወይም ለትልልቅ ክብሮች ኢንዲቪዥዋል ክብሮች የሚመች ይሆናል ብዬ ነው የማስበው እኔ እና ልጁ ለአርሰናል በመጫወት ውስጥ ብቻ ሳይሆን ኬሪየሩን ቱ ዘ ኔክስት ሌቨል በመውሰድ ይጠቀማል የምለው ሁለቱ በጣም በጣም ማቹር አድርገዋል። ምርጥ ጥምረት አላቸው ሳሊባና ማግሃሌሽ። እንደዚሁም ደግሞ ያለምንም ጥርጥር አርሰናል ከተከላካዮቹ ትልቅ አገልግሎት ማግኘት የሚችል ቡድን በመሆኑ ከአርሰናል ብዙ ይማራል፣ ኬሪየሩን ወደ ኔክስት ሌቭል ይወስዳል ማስኩዌራ ብዬ ነው የማምነው። ልልሽ ፈልጌ ነው በጣም አዳዲስ የዝውውር መረጃዎችን ይዘን እስከ ምሽት ሁለት ሰዓት ከሰላሳ ድረስ አዳዲስ ነገሮችን ወደ እናንተ የምናደርስ ይሆናል። ኢትዮጵያ ለዘለ ዓለም ትኖር።